ሁሉም ሰው ህይወቱን በተሻለ መንገድ ላይ አምራት ይፈልጋል፣ ግቦችም አሉት። ግን ስንት ሰው ነው በእርግጠኝነት ወደ ስኬት የሚያደርስ ግልጽ የስራ እቅድ ያለው? ብዙ ጊዜ ግባችን ላይ ስንደርስ ወይም ሲከሽፍ ለምን እንደሆነ በትክክል አናውቅም። ዛሬ እኛ ዘንድ ያመጣነው መፍትሄ በዘመናዊ ማኔጅመንት መጽሐፍ የተጻፈ አይደለም፣ ይልቁንም

በማንኛውም ጊዜ ልንሰራው የሚገባን ነገር ሲኖረን ይህ ሐዲስ በአምስት ደረጃ ያስቀምጥልናል። ምን አይነት ዘዴ፣ አስተዳደር፣ የስራ መንገድ፣ እንዴት መስራት እንዳለብን ያስቀምጥልናል። ነቢያችን ሰለላሁ ዐለይሂ ወሰለም ይህ ሐዲስ የነገሩን በሶሒሕ ሙስሊም ውስጥ ነው። አቡ ሁረይራ ረዲየላሁ ተዓላ ዐንሁ የዘገቡት ሲሆን

ጠንካራው አማኝ አንድ ነገር የሚያውቀው አማኝ በማንኛውም ነገር የታጠቀውና የተዘጋጀው አማኝ እነዚህ ክህሎቶች ከሌሉት አማኝ ይበልጣል። በሁለቱም ግን መልካም ነገር አለ። ይህ የመጀመሪያው ነጥብ ነው። ጥንካሬ ክህሎቶቹን ማግኘት አለብህ። ጠንካራ አማኝ በምን ጠንካራ? በየትኛውም ነገር በአካላዊ ጥንካሬ፣ በኢማን፣ በአስተዳደር በትምህርት በሕክምና የአንተ መስክ ምንም ይሁን ምን ምርጥ ለመሆን ጥረት አድርግ። የተሻለው አማኝ መስኩን በተሻለ የሚያውቀው ነው። ጠንካራ የሚለው በማንኛውም ገጽታ ነው። አንድ ነገር የምታውቅ ከሆነ በአንድ ክህሎት የተሻልክ ከሆነ ጠንካራ፣ ይማን ካለ በዚያ መስክ ከሌለው ሰው ትበልጣለህ። ስለዚህ በመስክህ ጥንካሬዎችን፣ ብቃቶችን አግኝ ክህሎቶችን፣ ትምህርት፣ ልምድ ማለት ነው። ያ ነው አልሙዕሚኑል ቀዊይ። በሁሉም አማኞች ውስጥ ደግሞ መልካም ነገር አለ። ያ ክህሎት ቢኖርህም ባይኖርህም ኢማን ካለህ በውስጥህ መልካም ነገር አለ። ስለዚህ የመጀመሪያው ነጥብ ይህ ነው። ክህሎቶችን አገኝ፣ የተሻለው አማኝ ይሁን። ሁለተኛው ነጥብ ወይም ሁለተኛው ደረጃ የሚጠቅምህ

ሰነፍ ህይወት አትኑር። ራእይ የሌለው ህይወት አትኑር። የምትኖራት አንዲት ህይወት አለች። ህይወትህን ከፍተኛ ውጤት ለማስገኘት ተመኝ። ከፍተኛ ህልሞች ይኑርህ። ከሁሉም የላቀ ራእይ ይኑርህ። በህይወትህ ጠቃሚ ነገርን ስራ። ጠቃሚ የሆነ ነገር ለማድረግ ትጉሁን። ኢማንና መልካም ስራ መፈጸም ጠቃሚ ነው። እርሱን ለማግኘት ትጉሁን። ስራ ማግኘት ጠቃሚ ነው። ስራ አግኝ። ገንዘብ መቆጠብ ጠቃሚ ነው። ገንዘብ ቆጥብ። አፍቃሪ ቤተሰብ መመስረት ጠቃሚ ነው። አፍቃሪን ቤተሰብ መስረት። ምኞቶች፣ አላማዎች፣ ግቦች ሊኖርህ ይገባል። ራእይ ሊኖርህ ይገባል። ራእይ ከሌለህ ምንም ነገር አትሰራም። ከህይወትህ ምን ትፈልጋለህ? ምንስ ማሳካት ትፈልጋለህ? ግብህ ምንድን ነው? ብዙ ግቦች ሊኖር ይገባል። በሃይማኖታዊ መስክ ያለኝ ግብ ይሄ ይሄ ነው። በኢኮኖሚያዊ መስክ ያለኝ ግብ ይሄ ይሄ ነው።

አላህን እርዳታን ጠይቅ። ማንኛውም ነገር ከማድረግ በፊት ከአላህ እርዳታን ፈልግ። በአእምሮ ውስጥ ራዕይ ያለህ ግብህ ውስጥ አስቀምጠኸዋል። ምንድን ማድረግ አለብህ? እችን ወደ አላህ ህንሳና ዱዓ አድርግ። እስተዒን ቢላህ ከአላህ እርዳታን ፈልግ። ኢያከ ነዕቡዱ ወኢያከ ነስተዒን። እችን አንቀጽ ሁሌ በአምስት ወቅት ሰላታችን እናነባታለን በአንተን ብቻ እናመልካለን፣ በአንተን ብቻ እርዳታ እንፈልጋለን። ተሐጁድ፣ ዱዓ፣ ዚክር፣ ሰደቃ በሁሉም ኢባዳዎች የአላህን እርዳታ እንፈልግ። እስትዒም ቢላህ መጀመሪያና ከሁሉም በፊት የእርሱን እርዳታ የምትፈለገው ለዚያ ራእይ እና ግብ እስቲኻራ በመስገድ ነው። እስቲኻራን ሰገድ። አላህ ሆይ ይህ ራእይ ለእኔ መልካም ነውነ እንዲሳካልኝ አድርግልኝ

አንተ ምንም ሳታደርግ ተአምር እንዲፈጠር ብቻ አትጠብቅ። አንዴ ክህሎቶች ካሉ፣ አንዴ ራዕይ ካለህ፣ እስቲ ሓራህን ከሰግድግና ወደ አላህ ዱአ ካደረግክ በኋላ አሁን ላብና እንባህን መዋለ ንዋይ ማድረግ ያለብህ ሰዓት ነው። ላብህ በስራህ፣ እምባህ በዱአህ ውስጥ ማድረግ አለብህ። አካላዊ ጥንካሬ ማድረግ አለብህ። እቅድሃ አስገባ።

ለእኛ ምክር አላቸው። አምስተኛው ነጥብ ወይም አምስተኛው ደረጃ እንዲህ ቢሆን ኖሮ አትበል፣ ይልቁንም አላህ ወሰነ በል። ወኢን አሳበከ ሸይአ፣ አንድ ነገር ቢጎዳ ወይም ቢደርስብህ። አንዳንድ ጊዜ ከቁጥጥርህ ውጪ የሆነ ነገር ይከሰታል። እሺ አሁን ተዘግቷል፣ ስለዚህ

እንዲያ ደግሞ አትፍቀድ። ወደ ድብርት ወይም ወደ ጊዜ የመመለስ አይነት ውደት ውስጥ አትግባ። እድል ነበር፣ መልካም መስሎህ ነበር። ሁሉም ነገር ትክክል ሰርተሃል ግን አላህ ለአንተ የተሻለ እቅድ ነበረው። ስለዚህ ጨርስ። ያ በር ተዘጋ። በህይወትህ ወደ ቀጣዩ ምዕራፍ ሂድ። ከስተቶችህ ተማር። ማንንም አትውቀስ። ወደ ኋላ አትመለስ። ጨርስ። ተከስቷል።

እስከ መጨረሻው ስለተከታተሉ እናመሰግናለን። ይህንን መልእክት ለሚጠቅመው ሁሉ እንዲደርስ ሼር በማድረግ የበኩላችሁን ተወጡ። ቻናሉን ሰብስክራይብ በማድረግ ደግሞ ሌሎች ጠቃሚ ትምህርቶችን ይጠብቁ። ወሰላሙ አለይኩም ወረሕመቱ ላሂ ወበረካቱ